እንኳን ለጸሎተ ሐሙስ አደረሳችሁ፣ አደረሰን። በሰላም በጤና አደረሳችሁ ባለም ዳርቻ የምትኖሩ ቤተሰብ፣ ዛሬ እንግዲህ በአመት አንድ ጊዜ የሚሰራውን እንደወጉ በሰው ሀገርም በማደም ጓደም ቢሆንም እንግዲህ ይህንን ጉልባኑ ሰረች አለሁኝ እና በዚህ በሚጥሚጣ እንደዚህ ይበላል። ነው ብሉ ጉልባኑ እንደምታወት ምርጥ ነው ላቸኋለሁም በዚ ሀን መንገድ መመገብ ነው እንግዲህ። በጣም ጣፍጣው እንግዲህ እንደምታዩት ነው። ቤተሰብ ለአመቱ ያድርሰን። ላለሁ ጓኑን በአጭሩ ላሳያችሁ የሰራሁት እዚህ ጋ አንድ ኩባያ ስንዴ የተፈተገ ነው። ተፈትጎ የተዘጋጀ ነው። ግን ውስጡ ምን የሆነ ነገር ካለው እንደዚህ የዋለሁኝ ምንም ነገር የለው ተፈትጎ ተዘጋጅቶ የተቀመጠ የስንዴ ለጉልባን የሚሆን ነው። እዚህ ጋር ጎድጓዳ ሳህን አረገውና አጥበዋለሁኝ በውሃ በደንብ አድርጌ ወተት ስተም ይመስል እንደዚህ በእጅ በሁለት እጅ እያጠብኩት ነው። እዚህ እንግድ እንግዲህ ጉልባኑን ለመስራት

ያልሰራችሁ ካላችሁ ነው ብሎ የኔ ወዶች እዚ ማጠንፈፊያ ላይ አድርጌ በዚህ መንገድ ውሃውን እንትን አደርገዋለሁ። ማጠንፈፊያው ላይ አድርጌ ውሃው ጽድት ያያችሁ ተስማ ጥረት ስተሚል እንግዲህ በዚህ መልኩ ተናጣጥቤ ዋለሁኝ። እዚ ጋ ተጣጥቦ አልቋለ አሁን እዚ ጋ ቤተሰቦቼ ድስት ጥጃለሁኝ። ጫው ትንሽ አርግበታለሁ። ውሃዬ ፈልቷል ማለት ነው። ውሃዬ ፈልቷል። እዚህ ከፈለ ውሃ ላይ ጨምረዋለሁኝ ማለት ነው። በዚህ መንገድ ይችት ስም እንደዚህ ትክትክ እያለ ነው ላችኋለሁኝ። በዚህ እኔ በዚህ መንገድ ውሃው ምጠጥ ብሎ በስለዋል። ተጠናቁ በስሎ እንግዲህ ባቄላ ስላላል ለማግኘት ስላልቻልኩ ተከቀለ ባቄላ አናረኩበትም። ስንዴውም ብቻ ነው ማለት ነው። እናም እንደምታዩት በስሎ ሆ ሙጥጥ ብሏል። በማማሰያ ትንሽ በጣም ትንደል መሰል መሰል አደረገው አለሁኝ መመስለው አለሁኝ። ይሄ እንግዲህ ቅዝቅዝ ሲል ከቀዘቅዘ በኋላ ቁርስ እያለ ሲበላ በጣም ነው የሚጥመው። እንግዲህ በዚህ አይነት በስሎልኝ ጨርሻለሁኝ። ቤተሰብ በመጥኑ የብልጎኑ የሰራሁት በዚህ አይነት መንገድ ነበረ እላችኋለሁኝ። እናም ይሄ አሁን በስሏል። እሳቱን አጥፍቼዋለሁኝ። ክድን ብሎ እዚህ ላይ ቀስ ብሎ ምጥጥ ይላሉ። የሆነ ካለው ምጥጥ ብሎ እንትን ሲል በጣም አድሮ ቀዝቅዞ ምናምን በተለይ አሪፍ ነው ምሆነው ወድዳችሁት ላይክ